ሰላም ጠና ይስጥልኝ፣ የወሬት ትምህርት ተከታታዮች፣ እንደምናላችሁ፣ እንደምን ሰነበታችሁ? የስራ ቅዱስ አምላክ ፈቃዱ ቢሆን ዛሬ የምንማረው የወሬት ትምህርት ክፍል ስለ ፋሲካ በዓል ልዩ የሆነ ሕግና ስርዓት ትምህርት ነው። እንዲሁም በተጨማሪ ይህ ትምህርት የሚመለከተው አይሁዳውያንን ብቻ እየተመለከተ ይሆናል ማለት ነው። ይህም የሆነበት እንግዲህ የእስራኤል ልጆች ወይም አይሁዳውያን ከግብፅ የወጡበትን ታሪክና ህግና ስርዓት የተመለከተ ስለሆነ ነው ማለት ነው። እንግዲህ እንደሚታወቀው በየአመቱ የፋሲካ ወይም የፔሳህ በዓል ላይ በአይሁድ ህግና ስርዓት መሰረት የቦኩ ነገሮችን አንጠቀምም። ፈጽሞ እየተከለከለን ማን ነው። በዚህ ምክንያት እነዚህ የቦኩ ነገሮች እንዴት አድርገን ማስወገድ እንዳለብን እና በምን ምክንያት መጠቀም ወይም እንዴት መጠቀም እንዳለብን የሚያስረዳ ህግና ስርዓት ነው ማለት ነው። ይህ ብቻ አይደለም። እንዲሁም በዚህ አመት ትንሽ ውስብስብ የሆነ በዓል ይከሰታል ማለት ነው። ይህም ማለት ፋሲካ ወይም የፔሳህ በዓል የሚገባው የሚቀጥለው ሳምንት የሚቀይር የአሁኑ ሳይሆን የወዲያኛው ሳምንት ቅዳሜ ማታ ነው ማለት ነው። ወይም በሻባት ወይም በሞፀ ሻባት መውጫ ማለት ነው፣ በሰንበት መውጫ ቀን። በዚህ ምክንያት የተነሳ ልዩ የሆኑ የኦሪት ህግና ስርዓቶች አሉን ማለት ነው። እነዚህን በአጠር ባለ መልኩ እንማራቸዋለን ማለት ነው። እንደሚታወቀው በየዓመቱ የፋሲካ በዓል ከመዋሉ በፊት አስቀድመን ባለው ማታ ምሽት በአስራተኛው ቀን በፊት ማለት ነው። የቦኩ ነገሮችን በማስወገድ ቢቱል ወይም ካንስል ወይም እናስወግዳቸዋለን ማለት ነው። አጠቃላይ በዚህ ዓመት ግን የሚውለው በሰንበት ከሆነ በሰንበት ቀን ማስወገድ ስለማንችል ልዩ የሆኑ ሕግና ስርዓቶች አሉ ማለት ነው። በመጀመሪያ ሐሙስ ዕለት ጠቅላላ ሁሉንም የቦኩ ነገሮችን ማስወገድ አለብን ማለት ነው። የቦኩ ነገሮችን ምግብ ጠቅላላ በሙሉ ጨርሰን አጽድተን ከቤታችን ማስወገድ ይጠበቅብናል። ነገር ግን ለአርብ ማታና ለቅዳሜ ለሰንበት ጠዋት የሚሆኑ ያልቦካ ምግብ ወይም ዳቦ አይነት ወይም ዛሬ ፒታ የሚሉበትን ነገር ወይም ቂጣ እናስቀምጣለን ማለት ነው። የቦካ ቂጣ ማለት ነው። ምክንያቱም ያልቦካ ነገር መብላት የምንጀምረው ከሞፄ ከሳባት ከቅዳሜ እኩለ ቀን በኋላ ነው ማለት ነው። ከዛ በፊት ግን የቦኩ ነገር መጠቀም እንችላል ማለት ነው። ቅዳሜ ከሰዓት በኋላ ግን የቦኩ ነገሮችን መጠቀም አንችልም፣ ያልቦካ ነገርንም መጠቀም አንችልም ማለት ነው። ስለዚህ ሁለቱም ክልክል ናቸው ማለት ነው። በዚህ ምክንያት ነው እንግዲህ ይህንን ልዩ ህግና ስርዓት የምንማረው። ስለዚህ ሐሙስ ማታ አጠቃላይ ለፋሲካ የሚሆኑትን የምግብ መገልገያዎችን ወይም ያልወኩ ነገሮችን ማዘጋጀት አለብን ማለት ነው። ምክንያቱም ከሐሙስ ቀን ጀምሮ ለሰባት ቀን የምንጠቀመባቸው የፋሲካ እቃዎች ዓመቱን ሙሉ ከተጠቀምንባቸው የፋሲካ አይነቶች የፋሲካ የምግብ አዘጋጅ የተለያዩ ናቸው ማለት ነው። ምክንያቱም በዓመት በሙሉ የወኩ ነገሮችን ስናዘጋጅ ቆይተናል። ከሐሙስ ጀምሮ ግን ያልወኩ ነገሮችን ብቻ እናዘጋጃለን ማለት ነው። ስለዚህ ጠቅላላ እቃዎችንም እንቀይራለን ማለት ነው። ስለዚህ የማናስወግደው የማይፈረፈር የዳቦ አይነትን በልጅ ሁኔታ ለቅዳሜ ማታና ለይቅርታ፣ ለአርብ ማታና ለቅዳሜ ጠዋት የሚሆኑ ትንሽ ምግቦችን ብቻ ማስቀመጥ እንችላለን ማለት ነው። ከዚያ ውጭ ያለው በሙሉ ያንን ዳቦ ነገር ለብቻው ከተጠቀምን በኋላ ያንን የተጠቀምነ በሙሉ እንጥለዋለን። ከዚያ በኋላ ነው ለፋሲካ የተዘጋጁትን ምግቦች እንበላለን ማለት ነው፣ ከቂጣ በስተቀር። ቂጣ ግን የፋሲካ ያልቦካ ቂጣ ግን መብላት የሚጀምረው ሞፄ ሻባት ወይም የሰንበት መውጫ ምሽት ነው ማለት ነው። ከዚያ በፊት ያልቦካ ቂጣ መጠቀም አንችልም። ሌሎች ግን የተለያዩ ምግቦችን ግን እንደ ስጋ፣ እንደ ተለያዩ ነገሮች ያሉት መጠቀም ይችላል ማለት ነው። ስለዚህ እነዚህ ያልቦኩ ነገሮች የሚሰሩባቸው እቃዎች በሙሉ ሐሙስ ቀን ጀምሮ ይቀየራሉ ማለት ነው ምክንያቱም በቅዳሜ ቀን ያልወኩ ነገሮችን ከሰራን ውስብስብ ውስጥ እንገባለን ማለት ነው። ስለዚህ አጠቃላይ በሙሉ የፋሲካ አውቃዎችን ሀሙስ ማታ ጀምረን እንቀይራለን ማለት ነው። ብድካ ሀመፅ ወይም ጠላላ የወኩ ነገሮችን ካስወገድን በኋላ ለፋሲካ የምንጠቀምባቸውን እቃወተን በነዚያ በፋሲካ ወጣ እቃዎች የፋሲካ ምግብ እናዘጋጃለን ማለት ነው። በዚህ አይነት መንገድ በዚህ መንገድ ፋሲካን እንቀበላለን ማለት ነው። ስለዚህ እንግዲህ ከዚያ ከሀሙስ ቀን ጀምሮ ለቅዳሜ ለአርብ ማታና ለቅዳሜ ጠዋት በግምት እስከ አስር ሰዓት ጠዋት ድረስ ያልቦኩ መገሮችን የዳቦ አይነት ማለት ነው። እሱን ከተከመነ በኋላ ከዚያ በኋላ እናስወግዳል ማለት ነው። እንጥለዋል ማለት ነው። ከዚያ በኋላ የቦኩ ነገሮች ለሰባት ቀን በቤታችን ውስጥ አይገኙ ማለት ነው። ስለዚህ እነንም እያንዳንዱ ሁዲ በደንብ አድርጎ ማወቅና መረዳት አለበት ማለት ነው። ምክንያቱም እያንዳንዱ ይሁዲ የቦካ ነገር በእርሱ ቁጥጥር ውስጥ ለሰባት ቀን ያህል መገኘት የለበትም መታየትም የለበትም ማለት ነው። ስለዚህ ይህንን ሕግና ስርዓት የፋሲካ ህግና ስርዓት እጅግ በጣም ብዙ ነው። ፋሲካ ከመድረሱ ከአንድ ወር ጀምረን የምንማረው ትምህርት ነው። ስለዚህ እያንዳንዱ ይሁዲ እንደዚህ አንዳንድ ጥያቄ ካለበት በአካባቢው ያለውን የኦሪት አዋቂ በመጠየቅ መረዳት ይችላል ማለት ነው። ምክንያቱም አንድ ሰው ካልተማረ ሁሉን ነገር ሊያውቅ አይችልምና በመጠየቅ ግን ያን ነገር ማስተካከል ይችላል ማለት ነው። ምክንያቱም በሰባት ቀን ውስጥ አንድ ውዲ የቦካ ነገር ከበላ ወይም ከጠጣ ነፍሱ ከእስራኤል ሕዝብ ተለይታ ትጠፋለች እና ይላል። ስለዚህ ትልቅ ኃጢአት ነው፤ በሕጉና ስርዓት መጠቀም ይጠበቅብናል ማለት ነው። እንግዲህ በአጭሩ ይህን ይመስላል። በሚቀጥለው በተለያዩ የወርት ትምህርቶች ላይ እስከምንገናኝ ለጊዜው በደህና ቆዩ። ባሩህ አዶናይ ለኦላም አሜን በአሜን።